ኢና ላ ወኢና ኢለይህ ራጅዑን ሙነሽድ ሙሀመድ ሰኢድ ወደ አፌራ መሄዱ ተሰምቷል። ያው በትናንትና ሁለት ተቀብሯል ማለት ነው። እና ቤተሰቦች ልጆቹ የኛ ኃላፊነት ናቸው። ልጆቹን አራት ልጆች ጥሎ ነው የሄደው። ልጆቹን ማገዝ ይኖርብናል ማለት ነው።

አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ሰላም ሰላም ድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁን በያላችሁበት ያላችሁ ሰላም እና አዝነት አይለያችሁ። በሀገርም ውስጥም በሀገር ውጭም ያላችሁ አላህ ይጠብቃችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉን ሞትን ቀማሽ ናት። እኛም ወደ አላህ ተመላሾች ነን። ያው እንደሚታወቀው ትናንትና ወንድማችን ሙነሽድ ሙሀመድ ሰኢድ ወደ አኺራ ሂዷል ማለት ነው። በጣም አሳዛኝ ዜና ነው። ሁላችንም በርግጥ ወደዛውነን ግን፣ ያው በወጣትነት ሲሆን ልብ ይሰብራል ማለት ነው። በተጨማሪ የአራት ልጆች አባት ነው በአሁኑ ጊዜ ከባድ ነው። አራት ልጆች ጥሎ መሄድ ያለ ፈቃድ ነው። እና ውድ ቤተሰቦች እኛ ባንችል ለሚችሉ እናድርስ ማለት ነው። እና ሼር እያደረጋችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር ሼር አድርጉልኝ የቻልነውን አንድም ሰው ቢሆን ደርሶ ልጆቹን ቢረዳቸው ካላህ ታገኙታላችሁ ማለት ነው እና እነዚህን አራት ልጆቹን አካውንት ተከፍቷል። የባለቤቱ አካውንት አለ። ፌስቡክ ላይም ታላላቅ ቻናሎች ላይ ተለቋል ማለት ነው። የባለቤቱ አካውንት አለ። እሱን ፈልጋችሁ ያው ታዋቂ ዳዋቶች ዳዎች ኡስታዞች ጋር ተለቋል ማለት ነው አካውንቱ እና ያላችሁን የምትችሉ ያላችሁን አግዙ፣ የማትችሉ ደግሞ ሼር እያደረጋችሁ ለሚችሉ እናዳርስ ማለት ነው። ቤተሰቦች እና የምር በጣም ይከብዳል በአሁኑ ጊዜ አራት ልጆች ማሳደግ፣ የቲም ልጆች ማሳደግ በጣም ከባድ ነው። በኢትዮጵያ ኑሮ ታውቁታላችሁ ሁሉ ነገር ውድ በሆነበት የአሁኑ ልጆች ደግሞ እንደ በፊቱ አይደለም። ብዙ ነገር ለምደዋል። አባታቸው ብዙ ነገር አስለምዷቸዋል እና እሱንም አላህ ራህመው፣ አላህ ጅነት ያደርገው። ረመዳንንም መጨረሻዎቹን በመካ እና መዲና አሳልፈዋል። ስብሓን አላህ። አንዳንዴ አላህ ሲጠራችሁም የሆነ የሚታየን ነገር አለ ይመስለኛል። ሰማንያ ሺህ ብር ናት ያለችኝ። ግን ኡምራ ማድረግ አለብኝ። በቃ ጓደኞቹ ራሱ እንዴት ግዴታ ነው መጨረሻ የመጨረሻ አደረግከው ምናምን እያሉት ያው በሉት እያለ ማለት ነው። ሱብሓንላህ እና በቃ በቃ ግዴታ መሄድ አለብኝ ዘንድሮ ኡምራ ምናምን ብሎ ነው። አላህ የልቡን መሻት ሞልቶለታል። አላህ ይቀበለው። ከሚወዳቸው ነቢም ጎረቤት ያድርገው። ዶ አድርጉለት ያው ሁሉም ሰው ጊዜያችንን እየጠበቅን ነው እንጂ ወደዛውን እና በጣም ከባድ ነው የምር። ማለት እኔ ደግሞ በአካልም አይቸዋለሁ አውቀዋለሁና በጣም በጣም ነው የደነገጥኩት ማለት ሱብሃንአላህ። እንጂ አንድ ጊዜ ኮምቦች አይቸው ነበር ማለት ነውና ያ ነው በቃ ሞተ ሲሉ እንደዚህ ስልክ ላይ ሳይ ምናምን ድንግጥ ነው ያልኩት። አላህ ይራህሙ፣ አላህ ይዘንለት። ብዙ በመነሽዳዎችም ቢሆን አኺራን የሚያስታውሰን የነቢን ውዴታ ያው ሲያስታውሰን ቆይቷል። አላህ ይዘንለት፣ አላህ ይራህሙ። እሱ ወደ አላህ ሄዷል እና አሁን ልጆቹን የኛ ግዴታ ናቸው የማንችል ሼር እያደረግን ለሚችሉ እናድርስ፣ ማለት ነው። የማንችል ደግሞ በዶአ እሱንም አላህ የጀነት እንዳደርገው፣ ቀብሩን ኑር እንዳደርግለት፣ ልጆቹንም አላህ ጥሩ ደረጃ እንዳደርስለት፣ ለልጆቹም ድዋ ማድረግ ይኖርብናል። ከባድ ነው የምር። አሁን ህፃን ህፃን ልጆች አስባችሁታል። የምር በጣም ከባድ ነው የአባት ፍቅር ያው ማለት ከባድ ነው በጣም። እና ውድ ቤተሰቦቼ፣ ሰዎች ቪዲዮውን ሼር ሼር አድርጉት። አንድ ሰው ለምን አንድ ሰው ሁለት ሰው ጋር ደርሶ ያላቸውን ቢረዱት ለልጆቹ ይጠቅማል ማለት ነው። እና ቤተሰቦች ያው ትናንትና ነው የተቀበረው በደሴ ማለት ነው። አላህ ይማረው፣ አላህ ይዘንለት። ኡስታዞችም ያው ተናግረዋል። እሱ ወደ አኺራ ሂዷል። አሁን ያለብን ግዴታ ልጆቹን ነው። ያው ሰዎች ረሽነን እንረሳለን፣ እሱም አሁን ይረሳል። ግን ሳ ልጆቹን ማንም የሚላቸውም በዚህ ኑሮ ውድነት ከባድ ነው፣ አራት ልጅ ማሳደግ። ቤተሰቦቹንም አላህ ሶብሩን ይስጣቸው። ባለቤቱንም አላህ ሶብሩን ይስጣት። አላህ ከጎኗ ይሁን። አላህ ያግዛት፣ መጽናናትን ይስጣት። ከባድ ነው ብቻ አላህ ሶብሩን ይስጣቸው። ልጆቹንም አላህ ያሳድግለት፣ ጥሩ ደረጃ ያድርስለት። ማንኛውም አባት ቤተሰብ ልጆች ሲወልድ ልጆቹ ምን ያህ ምን ደረጃ ደርሰው ማየት እንደሚፈልግ የታወቀ ነው እና እሱ ባያያቸውም ለሱ ልጆቹ ጥሩ ደረጃ ደርሰው ለሱ ዱዓ የሚያደርጉ ለሀገር ለእሞው የሚጠቅሙ ያደርግለት፣ ስሙን የሚያስጠሩ ያደርግለት። እና ዱዓ እናደርግለት ቤተሰቦች ያው ኡስታዞችም እንደተናገሩት ልጆቹን እና የኛ ግዴታ ናቸው። ልጆቹን እሱ ወደ አኺራ ሂዶ ይረሳል፣ ግን ልጆቹ አሉና ልጆቹ መርዳት ይኖርብናል። ልጆቹን እናስታውስ ብለዋል እና ቤተሰብ ለቻሉት ለሚችሉት መርዳት ለሚችሉት እናደርስላለሁ ለአንድም ሰው ቢሆን ሼር እያደረጋችሁ የምንችለውን እናድርግ። እና ቤተሰቦች አላህ ወጥቶ ከመቅረት ይጠብቃችሁ ይጠብቀን። ሱብሓናላህ አልዓዚም። እኛ ብዙ ነገር እናስባለን ስለ ዱንያ፣ መቼ እንደምንሞት አናውቅም። ሱብሓናላህ እሱ አላህ ነው የሚያቀው እኛ ማለት ሰው ስንባል በቃ አርቀን እናስባለን። በቃ ይሄንን ብናረገው ይሄንን ብናረገው ይሄን እንብና ይሄን በቃ በስጭጭት እንላለን። ግን ሱብሃን አላህ መቼ እንደምንሞት አናውቀውም እኛ እና አላህ መጨረሻችንን ያሳምርልን። እሱ ማሻላህ ረመዳንንም ጽሞ ጨርሶ ኡምራውን አድርጎ ነው የሄደው። አላህ ይቀበለው፣ ጥሩ ስራውን ይቀበለው። አላህ ይማረው፣ ከነቢ ጎረቤት ያድርገው። እንደሚወዳቸው ሁሉ እሽታ ሆና እንዳለው እንደናፈቀ አላህ ከነቢ ጎን ያድርገው። ሁላችንንም ያድርገን። አላህ መጨረሻችንን ያሳመረልን ነው፣ አሟሟታችንን ያሳመረልን እና ቤተሰቦች ንላሂ ወይና ኢለይሂ ራጂዑን ኩሉ ነፍስ ዘኢቀቱል መውት ነፍሱ ሁሉም ሞትን ቀማሽ ናት እንደተባለው፣ አላህ መጨረሻችንን ያሳምርልን። የምር በጣም ከባድ ነው። አሁን ጊዜ በቃ እኛ ስለ ዱንያ ነው የምንጨነቀው። መቼ እንደምንሄድ አናውቅም። እዚህ አሁን አረብ ሀገርም ተቀምጠን የምንጨነቀው በቃ ስለ ዱንያ ነው። ይሄ ነገር መቼ ይሞላልኛል ይሄ ነገር መቼ ይሞላልኛል ነው እና አላህ መጨረሻችንን ያሳምርልን፣ ያሳመረልን ኢማነት ይስጠን፣ ሶብር ይስጠን፣ መጨረሻችንን አላህ በሚወደው ነገር ያደርግልን እላለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወረሕመቱላህ ወበረካቱ። ሼር ማድረጋችሁን አትርሱ ቤተሰቦቼ፣ ከልብ ከልብ አመሰግናለሁ።